እዚያ የአብን ቤት እናገኛታለን። እዚያ የዘላለም መንገዳችንን የዘላለም አገራችንን እናያታለን። የምድር ላይ መጠጊያ ብናጣ ሰማይ መጠጊያችን። እንደዚህ የመሰለ ድንቅ ትምህርት እያስተማረ ሳለ ታዲያ በተቀባዮቹ ወይም በሰሚዎቹ ዘንድ የተፈጠረው ሁኔታ ምንድን ነው? ምን አይነት ሪአክሽን፣ ምን አይነት ምላሽ ተፈጠረ የሚለውን ከቁጥር አርባ ጀምሮ እናገኛለን እስከ መጨረሻ። ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር፣ ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? አሉ። እንግዲህ ከእርሱ የተነሳ በህዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም ይላል። እስከ ቁጥር አርባ አራት ድረስ። እንግዲህ ሁሉም ግምቱን ነው ያስቀመጠው። በቃ የሚመስላቸውን ነው። ግምት ነው ከብሉይ ኪዳን ተስፋ አኳያ የተባሉትን ነገሮች ያውቃሉ ይህ በእውነት ነቢዩ ነው ያሉ አሉ ሌሎች ደግሞ ይህ ክርስቶስ ነው አሉ ስለዚህ ምን አደረጉ ማለት ነው ነቢዩ ብለው የገለጹትና ክርስቶስ ብለው የገለጡት ለያዩት ማለት ነው ሁለት ሰዎች አደረጓቸው ሌሎች ግን አሉና ተቃወሙ ደግሞ ይሄንን ተቃዋሚዎች ደግሞ መጡ ክርስቶስ አይደለም የሚል እና ጀስቲፊኬሽን የራሳቸው ደግሞ ይሄንን የሚያፈርሱበት ማብራሪያ አመጡ። ከዳዊት ዘር ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? እንግዲህ እሱ ከገሊላ ስለመጣ ከገሊላ ሲመጣ ስላዩት ከቤተልሔም መምጣቱን ማመን አልፈለጉም። መረዳት አልፈለጉም ቤተልሔም መወለዱን ብዙ ርቀት ሄደው ማጣራት አልፈለጉም። አሁን በቅርብ የሚያዩትን ብቻ ነው። እንግዲህ ከርሱ የተነሳ በሕዝቡ መካከል መለያየት ሆነ። ይሄን የፈለጉ ከርሱ የተነሳ እንደዚህ ነው። አሁን ክርስትናም እንዲሁ ነው። ሰው በመሰለኝ ከሄደ በግምት ከሄደ፣ ወይ በተቃውሞ ከሄደ፣ ወይ እውነትን አጥርቶ ለማየት ራሱን ሳይሰጥ ከሄደ የመሰለውን ሐሳብ ይሰጣል። ስለ ክርስቶስ እንዲህ ይመስለኛል፣ እንደዛ ይመስለኛል፣ እንደዚህ ይመስለኛል የሚሉ ሐሳቦች ይፈጠራሉ። ልበሰፊዎች ከሆንን መጽሐፍትን ከመረመርን እግዚአብሔር ስለ ልጁ የመሰከረው ምስክርነት በሙላት ተገልጧል። ክብር ለእግዚአብሔር ይሁን። ስለዚህ እዛ ላይ መቆም ይገባናል። እነዚህ ሦስቱም የሚጎላቸው ናቸው። በቃ ሦስቱም ወደ እውነት አልደረሱ። ነቢዩ ነው ያሉትም ክርስቶስ ነው ያሉትም እንደገና የመጨረሻዎቹ ተቃዋሚዎቹ ቢሆኑ በመሰላቸው የክርስቶስ ኢየሱስን ማንነት አሟልተን ነው ማመን ያለብን። ክርስቶስ ነው ካልን የእግዚአብሔር ልጅም ነው ማለት አለብን። ነቢዩ ነው ከተባለ ነቢዩ የሆነው ራሱ ክርስቶስ እንጂ ሌላ አይደለም እና መከፋፈል የእግዚአብሔር ፈቃድ አይደለም፣ በክርስቶስ የተነሳ ያለው መከፋፈል ተጠያቂው ማን ነው የሚለውና የሚመልሰልን ተጠያቂው ሰው ራሱ ነው፣ ሰሚው ነው እንጂ እግዚአብሔር ለራሳችን አልተሆንም። እግዚአብሔር ይመስገን በቃ፣ የተገለጠ ቃል አለ፣ መንፈስ ቅዱስ አለ፣ ወደ እውነት መድረስ እንችላለን። እግዚአብሔር ይመስገን። ቀጥሎ ከቁጥር 45 እስከ 53 ያለው ነው። ሎሌዎቹም ይላል፣ ወደ ካህናት አለቆችና ወደ ፈሪሳውያን መጡ እነዚያም ያላመጣችሁት ስለምን ነው? አሉ አሏቸው፣ ይላል ሎሌዎቹም እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለን? ነገር ግን ሕግን የማያውቀው ይህ ሕዝብ እርጉም ነው ብለው መለሱላቸው። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን አላቸው። እነርሱን መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና አሉት። ይልና እያንዳንዱም ወደ ቤቱ ሄደ ይላል። እዚህ ጋር የካህናት አለቆች እናገኛለን እና የራሳቸው አስተዳደር አላቸው። አሁን እነዚህ ሰዎች ሎሌዎች ልከዋል። ሎሌዎች የተባሉት ይበልጡን ሰራተኞች በዛው በነሱ አስተዳደራዊ ማዕከል ውስጥ ያሉ ኃላፊዎች ናቸው። የነሱ ታዛዦች ናቸው። ያው እንግዲህ ሰውን መያዝ የሚችሉበት ስልጣን ከሮም መንግስት ስለተቀበሉ እነሱ ጥፋተኛ ነው ያሉትን ሰው ሊይዙ ይችላሉ። ስለዚህ ይዛችሁ አምጡ ተብለው ተልከው እንደነበረ ቁጥር 32 ላይ ተመልክተናል። የሄዱት ግን ሲያስተምር ህዝቡንም ሲያስተምር የመጡበትን የረሱት ነው የሚመስሉት፣ ወይም ያንን የቃሉን ግርማ ሞገስ መድፈር አልቻሉም። ልባቸው መበርታት አልቻለም። እጃቸውን እሱን ለመያዝ ማንሳት አልቻሉም። የታጠቁትን መሳሪያ የከዳቸው ነው የሚመስለው። ብቻ ተመለሱ። ሲመለሱ በቃ ያሉት ነገር አስገራሚ ነው። ተጠየቁ፣ ያላመጣችሁ ስለምን ነው? ሲሏቸው ሎሌዎቹ ማንም ሰው እንዲሁ ከቶ አልተናገረም፣ እንዲህ አድርጎ የተናገረ ማንም ሰው የለም ብለው የአድናቆት መልስ ነው የሰጡት። ከምንድን ነው የምናውቀው እናንተም ሳታችሁን ከሚለው ካለቆቹ ምላሽ እንደ ሳቱ አድርገው ሲያስቧቸው ያቀረቡላቸው አገላለጽ መምህሩን የሚያደንቅ ነው ማለት ነው። እንደሱ የተናገረ የለም። ደስ የሚል ነገር ነው። ልባቸው የሆነ በእምነት ባይወሰድም ግን ስብከቱን አለማድነቅ አልቻሉም። እንደዚህ ብሎ መግለጹ ይሻላል። እነዚህ ሰዎች ደቀ መዛሙርት አልሆኑም። ከፈሪሳውያንነት ነቅለው ወደ ደቀ መዝሙርነት አልተቀየሩም። አሁንም የፈሪሳውያን ሎሌዎች ናቸው። እዛው ሆነው ግን ጣዕም ያለውን የጌታን የኢየሱስ ክርስቶስን ትምህርት ግን ለማድነቅ የተገደዱ ሰዎች ናቸው። ምን አለ የፈሪሳውያን ደቀ መዛሙርት ከሚሆኑ እዛው ወስነው የኢየሱስ ደቀ መዝሙር ቢሆኑ ኖሮ የክርስቶስ መሆን ደስ የሚያሰኝ ስፍራ መቀመጥ ነው። አንዳቸው እውነትን ተረድተው ሄደዋል። ቢያንስ ቢያንስ አለቆቻቸው እንዳሏቸው የሆነ ወንጀለኛ፣ የሆነ ስህተት ነገር ያለበት ሰው እንዳልሆነ አረጋግጠው ሄደዋል። በቀላሉ እንደ አንድ ጥፋተኛ ሰው እኮ እንደው ይዘው ለመሄድ ነበር አመጣጣቸው። መጥተው ሲያጣሩ ግን የሚደነቅ እንጂ የሚነቀፍ ነገር የለም፣ እንደሱ የተናገረ የለም ብለው ሄዱ። እንደዚህ ነው መሆን ያለብን እኛ። ከዚህ ግርግር ወተን ከየትኛውም ወሬና የተለያዩ ነፋሶች ራሳችንን ጠብቀን በክርስቶስ ስፍራ ላይ ራሳችንን ማግኘት ማንም ይምጣ ይስማ ከዛ ቢቀበለውም ባይቀበለውም ራሱን ቢቆጥርም ባይቆጥርም ቢያምንም ባያምንም ግን አንድ ነገር ይሆናል። በዛ ሰው ሕይወት ላይ በዛ ሰው ከንፈር ላይ አንድ እውነት ይነገራል። እንደዛ ነው የሆኑት እነዚህ ሰዎች ፈሪሳውያን፣ እርጉም ነው አሉ፣ ሕዝቡን ረገሙት። ምን አይነት ምንድነው ያሉት? ሕግን የማያውቅ ነው ያሉት አይደል? ነገር ግን ሕግን የማያውቅ ይህ ሕዝብ እርጉም ነው። ሕግን የማያውቅ ባለማወቁ ነው እርጉም ያሉት። መጽሐፉ ግን ምንድን ነው የሚለው? ኦሪት ዘዳግም ምዕራፍ 27 ቁጥር 26 የዚህን ህግ ቃሎች ያደርግ ዘንድ የማያጸና እርጉም ይሁን ይላል፣ ህዝቡ ሁሉ አሜን ይላሉ ይላል። ይሄ ጥቅስ ገላትያ ላይ ተጠቅሷል። ገላትያ ምዕራፍ 3 ቁጥር 10 ላይ ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም የተረገመ ነው ይላል። መጽሐፉ የሚለው ጸንቶ የማይኖር የማያደርግ ነው የተረገመ የሚለው። እነሱ እዚህ ላይ የሉበትም። ሕጉን እናውቃለን ይላሉ ግና አደርጉም። አሁን ጥቅሱ በትክክል ከተነበበ የሚመለከተው ማንን ይሆናል ማለት ነው እነሱን ነው የሚሆነው ለምን እየተናገሩ አያደርጉትምና እንደነሱ አትሁኑ ብሎ ጌታ ገልጦታል ማቴዎስ ምዕራፍ 23 ላይ ስለዚህ ወደ ህዝቡ ሲያላክኩ ምን አሉ ህግን የማያውቅ ይሄ ህዝብ አሉ የማያውቅ የማያውቅ የተረገመ ነው አይልም የማያደርግ ነው የተረገመው በተለይ ያወቀ ሲሆን ደግሞ በጣም ከባድ ነው የሚሆነው እና እንደ ስድብ ነው የተጠቀሙበት። እውነቱ ሲታይ ግን ሁላችንም ከላይ እስከታች በየትኛውም ሃይማኖት ውስጥ የሚገኝ ሰው ህዝቡም፣ መሪውም፣ ሁሉም ሁላችን ከእርግማን በታች ነን ብሎ ከተቀበሉ በኋላ ነገር ግን ኃጢአታችንና በደላችንን ተሸክሞ በመስቀል ላይ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ማለት ነው የሚሻለው። ወገኖቼ መፈራረዱ ምንም ጥቅም የለውም። ሕዝቡ መሪውን፣ መሪዎቹ ሕዝቡን፣ እርስ በርሱ አንዱ ሌላውን ቢኮን ነው። በእግዚአብሔር ፊት ሁሉም ያው ነው። ሰው ነው። ከእርግማን በታች ነው። ነገር ግን የሁሉን እርግማን የተሸከመ እንዳለ ጌታ ኢየሱስ እርሱን ሰው ሁሉ በማመን ከእርግማን ነፃ ይሆናል። ሌላ እዚህ ላይ ብቅ የሚል ደግሞ በተሻለ መንፈሳዊ ደረጃ ላይ የሚገኝ አንድ ሰው እናገኛለን። እርሱም ከነርሱ አንዱ በሌሊት አስቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ነው። እርሱ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን የሚል ጥያቄ አነሳ። እዚህ ላይ ራሱን ሙሉ ለሙሉ ከጌታ ከኢየሱስ ክርስቶስ ጋር አልገለጠም። ነገር ግን ቢያንስ ቢያንስ ከእግዚአብሔር ቃል ጋር ወግኗል። ያው እንደ አንድ ፐርሰን እንደ አንድ ማንነት ከኢየሱስ ጋር ባይገለጥም ከተጻፈ እግዚአብሔር ቃል ጋር ግን ወግኗል እና በጣም የሚገርም ነው። አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ ይሄ ዘዳግም ምዕራፍ አንድ ላይ የሚገኝ ሕግ ነው። ዘዳግም አንድ ቁጥር አስራ ስድስት ጀምሮ በዚያን ጊዜ የወንድሞቻችሁን ነገር ስሙ ይልና፣ በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል በጽድቅ ፍረዱ፣ በፍርድም አድሎ አታድርጉ፣ ታላቁን እንደምትሰሙ እንድትሰሙ ወይም እንደምትሰሙ ታናሹንም እንዲሁ ስሙ እያለ ያው እየከለሰላቸውን እንግዲህ የተለያዩ ፈራጆችን በሾመበት ጊዜ እነሱ በሚፈርዱበት ጊዜ ምን ማድረግ እንዳለባቸው ሲናገር በቃ ስሙ ማንም ሰው ሊደመጥ ይገባዋል ከአፉ መሰማት አለበት ሲከብዳችሁ ወደ እኔ ያምጡት እኔ ሰማዋለዋል ህጉ ይሄ ነው ይሄንን ህግ ጠቀሰ ኒቆዲሞስ ቢያንስ ከእግዚአብሔር ቃል ጋር ቆመ ማለት ነው ግን ያንን እንቆምለታለን የሚሉትን ህግ እንደማያከብሩ የሚያሳየው ምንድነው? ቀጥለው የመለሱት ነው። እነርሱም መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና አይ አሉ። አሁን እነሱ በጣም በወረደ መንገድ ነው ነገሩን የያዙት። ከገሊላ ነቢይ አይነሳም። በቃ ገሊላዊ መሆን ሲጀምር ከቤተልሔም መነሳቱን መርምረው አረጋግጠው ሊያውቁ ይገባቸዋል። ከዚህ በፊት ሌሎች ምሁራን የህግ ምሁራን ይህንን ስለ መሲሁ መስክረዋል ባለፈው አይተና ግን ገሊላዊስ ቢሆን ኦሪት ዘዳግም ለገሊላ ሰው አይሰራም። እንደ አያችሁ ገሊላዊ ከሆነ ህጉን አንጠቀምም እኮ ነው። አንተ ደግሞ ገሊላዊ ነህ። ምን ማለት ነው? ለእሱ ወገንክ ከገሊላ ነቢይ እንዳይነሳ መርምርና እይ። ስለዚህ ምንም ከአፉ መስማት ሳያስፈልገን ማለት ነው፣ የታወቀ ጉዳይ ነው። በቃ አሁን ዝም ብለን የፍርድ ሂደት ሳናደርግ በቀጥታ መወሰን እንችላለን። ፍርደ ገምድልነት ለስሜታቸው ለፍላጎታቸው ሲሆን በሕጉ የተጻፈውን ስነ ስርዓት ይጥሱታል ማለት ነው። ሰው እንደዚህ ነው። ዓለም እንደዚህ ናት። አንዳንድ ጊዜ በአማኞች አካባቢ በዚህ ዓለም ሕግ መመካትን እናያለን። በምድር ላይ ግን አማኞች ከዓለም አይደሉም። በዓለም ውስጥ ቢሆኑም ወደ ዓለም የተላኩ የክርስቶስ አምባሳደሮች ናቸው። በልባቸውና በሕይወታቸው በምስክርነታቸውም ላይ ያ ያኔ አይሁድም አሕዛብም የተባበሩበት መሲህ ይገኛል። አዳኙ በአፋቸው፣ በምስክርነታቸው፣ በሕይወታቸው ላይ አለ። እሱን ያልተቀበለች ዓለም እንድትቀበለን አልፋም መብታችን እንድታስከብርልን አልፋም እንድትሸልመን እንዴት እንጠብቃለን? ጥያቄው ይሄ ነው። እዚህ ጋር እኮ ይሄን የሚናገረው ሰው የሚገርም ነው። ትልቁ ሰው ነው መሪያቸው ነው። ኒቆዲሞስ ነው። የአይሁድ አለቃ ነው። አለቃቸው እኮ ነው። ቢያንስ እንኳን ምን እንጠብቃለን? በአእምሯችን ለአለቃ መታዘዝ አለቃ የሚለውን መስማት ተገቢ ነው ብለን ልናስብ እንችላለን። በኢየሱስ ጉዳይ ሲሆን አይከበርም። እንደዛ ነው። በሌላ የአስተዳደር ጉዳይ ሊታዘዙት ይችላሉ። የእስራኤል መምህር ነው። ያከብሩታል። ኢየሱስን የሚመለከት ርዕስ ሲመጣ ግን ሊሰሙት አልቻሉም። ዓለም እንደዚህ ናት። ስለዚህ ከክርስቶስ ጋር መወገን ከተነቀፈው ጋር ይሄ በቃ በዓለም ላይ በታሪክ ውስጥ እስከ ዛሬ ሆኖ የማያውቅ ሊሆንም የማይችል በራሱ ጲላጦስ የተረጋገጠ ንጹህነቱ በፍርድ ቤት ደረጃ፣ በመንግስት ደረጃ፣ በቄሳር ደረጃ በሉት እንግዲህ ንጹህ ነው ከተባለ በኋላ የተፈረደበት ኢየሱስ ነው። ከዚህ ኢየሱስ ጋር ነው ያለነው እና ሰዎች ሲሰድቡን፣ ሲነቅፉን፣ የእኛን መብት ሲጋፉ ምናምን እንዴት ብለን ለማስከበር መከራከር ብቻ ሳይሆን አንዳንዴ ደግሞ በበታችነት ስሜት ክርስቲያን መሆኔ ነው አይደል ያስጠቃኝ እሚል የሆነ የበታችነት ስሜት እነዚህ ሁሉ ከእኛ መራቅ አለባቸው። ሰላማችንን ሊያውከው አይገባም። ስፍራችን ነው ከተነቀፈው ጋር ነው ያለ ነው። ከሰፈሩ ውጭ ነው ያለ ነው። ይሄንን መርሳት የለብንም። ስለዚህ ደስታችን መጨመር ነው ያለበት። እንደ ሐዋርያው ጳውሎስ እኮ በመከራችን ደስታችን ከመጠን ይልቅ ይበዛል ሲ እንዴት ነው መከራ የሚያስደስተው ብያሰብኩና ለካ ስፍራውን ስለሚያውቅ ክብር ለጌታ እነ በጣም ወደ ሰፊ ሆነን የተረጋጉ ሆነን ሰላማዊ አእምሮ ሊኖረን የሚችለው ስፍራችንን ስናውቅ ነው። እግዚአብሔር ይመስገን ከዚህ በኋላ ሁሉ እያንዳንዱ ወደየቤቱ ሄደ። ከዛስ ምዕራፍ ስምንት ከቁጥር አንድ ላይ ኢየሱስ ግን ወደ ደብረ ዘይት ሄደ ይለናል። ኢየሱስ ወደ ደብረ ዘይት ሄደ። ደብረ ዘይት እንደ ልማዱ የሚጸልይበት ቦታ ነው። ደብረ ዘይት ወደ አባቱ በክብር ያረገበት ስፍራ ነው። ደብረ ዘይት ዳግም ተመልሶ የሚመጣበት ቦታ ነው። ሰው ሁሉ ቤት አለው። እያንዳንዱ ወደ ቤቱ ሄደ። ሰው ሁሉ ቤት አለው። አዎ፣ ቀበሮችም ጉድጓድ አላቸው፣ ወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም። ስለዚህ እዚህ ምድር ላይ ራሱን የሚያስጠጋበት ከሌለው ሰማይ ላይ ግን አለው። ክብር ለጌታ ይሁን። ከአባቱ ጋር የሚገናኝበት ሴንተር ነው በጸሎት ያኔ በምድር ላይ እያለ፣ ቀጥሎም የሚሄድበት ስፍራ ነው ወደዛው ወደ አባቱ፣ ከዚያም ከዚያው ከአባቱ የሚመጣበት ስፍራ ነው። ይሄን ሁሉ ሐሳብ የሚወክል ነው ደብረ ዘይት። እንደዚህ ነው መሆን ያለበት ለአማኞችም ሁሉም ወደየ ማንነቱ ሲሄድ፣ አሁን የተለያዩ ነገሮች ሲከሰቱ እኮ አንዱ ወደ እርሻው ሌላው ወደ ንግዱ ነው የሚሄደው። የሚያበጥር ነገር ሲመጣ እኮ ሁሉም ወደየ መስመሩ ይሄዳል። ሁሉም ወደየቤቱ ይበተናል። ግን ወገኖች ከኢየሱስ ጋር ደብረ ዘይት እንውጣ። እዚያ የአብን ቤት እናገኛታለን። እዚያ የዘላለም መንገዳችንን የዘላለም አገራችንን እናያታለን። የምድር ላይ መጠጊያ ብናጣ ሰማይ መጠጊያችን ነው። ክብር ለጌታ ይሁን። ከዛ ነጋ፣ በማለዳ ወደ መቅደስ ሄደ እና ምን አደረገ? ማለዳም ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ ተቀምጦም ያስተምራቸው ነበር ይላል ክብር ለእግዚአብሔር ይሁን በማለዳ ወደ መቅደስ መጣ ምን ያደር ምን ሊያደርግ እዛ ያስተምራቸው ነበር ልክ ሐዋርያት ወደ ምኩራብ እየገቡ እንደሚያስተምሩት ማስተማሩን ቀጠለ አሁን የዳስ በዓል አልፏል ግን መቅደስ አካባቢ እስቲል ሰው አለ ሁሉ ነገር አልፏል፣ በዓሉ ሄዷል። ኢየሱስ ግን አለ። ስናይ ይህን ያህል የተቀበለው ሰው አግኝቶ አይደለም። ጌታ ኢየሱስ ከመጀመሪያው ጀምሮ መከፋፈል ነው። ማን ነው እሱ? ነው፣ ጥያቄ በጥያቄ ነው። ሰው ክርስቶስ ነው፣ ነቢዩ ነው፣ እንደዚህ ነው፣ ምናምን ነው። እንግዲህ ገና ይህን ያህል እውነተኛ አማኝ ተገኝቶ አይደለም፣ ግን ስራውን አላቆመም። በቃ ይሄዳል፣ ወደ እርሱ የሚመጡትን ይቀበላል። እንደዚህ ነው አገልጋይ መሆን ያለበት። የመለወጡ ስራ የእግዚአብሔር ነው። አዲስ ልደት የመስጠት ስራ የእግዚአብሔር ነው። ይሄ ይህን ለሱ እንተውለት። እኛ ግን በተከፈተው በየትኛውም በር በውስጣችን ያለውን የክርስቶስን እውነት መናገር አለብን፣ ለተጠጋን ሁሉ ተጠጉት። አሁን እሱ እያስተማረ አሁን አስተማሪ ነው እሱ በመምህርነት ነው እዛ ያለው። በኋላ ምን አደረጉ? የዳኝነት ጉዳይ ይዘው መጡ የማይገናኝ ነገር። እስቲ አስተማሪ ዳኛ ነው እንዴ? ይሄንን ጉዳይ ይዘው መሄድ ያለባቸው ወዴት ነው? ወደ እስራኤል ፈራጆች ነው። ሞልተዋል ፈራጆች። ሴትየዋ በምንዝር ተገኘች። ህግ አለ፣ ዳኛ አለ፣ ፍርድ ቤት አለ እንጂ። አስተማሪ የእግዚአብሔር ቃል ህግ የሚያስተምር ሰው ቦታ ሄዶ የዳኝነት ጥያቄ ምን ማለት ነው? እውነት ለህጉ ተቆርቁረው ነው እውነት ፍርድ ፈልገው ነው አይደለም እዚ ላይ ተጠቅሰዋል የፈለጉት ነገር የሚከሱበትንም ምክንያት እንዲያገኙ ሊፈትኑት ይህን አደረጉ ነው እና ምንድን ነው ያሉት እቺ ሴት በምንዝር ተይዛ ተገኝታለች ሙሴ እንደዚያ ያሉት እንዲወገሩ በህግ አዘዘና ኦሪት ዘዳግም ምዕራፍ 22 ቁጥር 24 ላይ አንብቡ የታጨች ሴት እንዲሁ አንዱ ቢያስነውራት ሁለቱም ሁለቱም ቀርበው በድንጋይ እስኪሞቱ ድረስ ይውገሯቸው ነው የሚለው። በቃ ህጉ እንደዛ ነው የሚለው ያን ነው የጠቀሱት። ግን ችግሩ ሰውየውን ይዘው አልመጡም። ለምን? ዳኝነት አይደለማ የፈለጉት። ለህጉ ተቆርቁረው አይደለም። ለህጉ ቢሆን ኖሮ ሁሉንም ነገር ያነቡ ነበር። ለፈተና ነው የመጡት እነዚህ ሰዎች። ስለዚህ ጌታ ኢየሱስ ክርስቶስ መልስ አልሰጣቸውም፣ ግን ጎንበስ ብሎ ይጽፍ ነበር ይላል። የሚጽፈው ነገር ምንድን ነው? መቼም ውስጡ ያለው ነው የሚሆነው። በዛ ሰዓት ውስጡ ያለው ምንድን ነው? ከእናንተ ኃጢአት የሌለበት ይውገራት። ስለዚህ ኃጢአታቸው በእያንዳንዳቸው ላይ እንዴት አድርጎ በሕጉ ብርሃን እየታየ እንደሆነ ይህንን ነገር ከተናገረ በኋላ አሁንም ጎንበስ ብሎ ይጽፋል። ቀጥሎ ቀጥሎ ይናገራል። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች ድረስ አንዳንድ እያሉ ወጡ ይላል። ከሽማግሌዎች ጀምሮ ከሆነ ጀምሮ የሚለው ሽማግሌ ከሆነ በእድሜው ሁሉ የሰራውን ኃጢአት አስቡት። ስለዚህ ብዙ ኃጢአት ያለበት በእድሜው ልክ ማለት ነው። ከብዙ ኃጢአት ካለበት ሰውዬ ጀምሮ እስከ ታናናሾቹ፣ እስከ መጨረሻው ድረስ አንዳንድ እያሉ ወጡ። እኔ በቃ የገባኝ ነገር ምንድን ነው? እዚህ ምድር ላይ በመጽሐፍ እያሳያቸው ያለው በልባቸው ላይ ማንነታቸውንና ህጉን ሁለቱን እየጻፈ ነው። ስለዚህ የህጉ መብራት ሲበራባቸው ህሊናቸው ወቀሳቸው። ደግሞ ብርሃኑ ያበራው የቱ ጋ ነው? ህሊናቸው ውስጥ እውስጣቸው መንፈሳዊ ብርሃን ነው ያበራው። መቋቋም አልቻለም። ማንነታቸው ተገለጠ፣ ለራሳቸው ተገለጠ። ግን የሚያሳዝነው ወደ ዘላለም ጨለማ ሄዱ ማለት ነው። የእግዚአብሔር ቃል እውነት ነው ወገኖቼ። ግን ያቺ ጨለማ ውስጥ የነበረችዋ ሴትዮ ግን ብርሃን ባለበት በዚያ ስፍራ ቆመች። በጨለማ የሰራችው ነገርዋ በሙሉ በክርስቶስ ብርሃን ተገለጠ። ሁሉም ጥለዋት ሄደዋል። እርሱ ግን ወደ ዓለም የመጣው ለማዳን እንጂ ለመፍረድ አልነበረም። በዛ ሰዓት ላይ በዛ ሰዓት ላይ በፍርድ ዙፋን ላይ ሳይሆን በሚያስተምርበት ስፍራ ነው የተቀመጠው። በዛ ሰዓት ላይ የሚፈርደው ኢየሱስ ሳይሆን የሚያስተምረው መምህሩ ኢየሱስ ነው የነበረው። ስለዚህ በጸጋ ተገለጠ። በፍርድ የሚገለጥበት ጊዜ ወደፊት ነው። አሁን ግን በጸጋ የሚገለጥበት ለኃጢአተኞች የተገለጠበት ጊዜ ነው። ከሳሾችሽ ወዴት አሉ? አላት። የፈረደብሽ የለምን? ለምን አንድስ እንኳ አለች። እኔም አልፈርድብሽም። ነገር ግን ለኃጢአት እውቅና አልሰጠም። ልብ በሉ። ወዲያ አሁኑ ምን አላት? ከዚህ በኋላ ደግመሽ ኃጢአትን አትስሪ አለ። ጸጋ በየትኛው መንገድ ከኃጢአት ጋር አይስማማም። እንዲያውም ሕግን ከመሻር በላይ ጸጋን መዳፈር ወይም ማክፋፋት ትልቅ ኃጢአት ነው። እግዚአብሔር ከዛ በላይ ሌላ ነገር የለውም። ፍቅርና ጸጋ የመጨረሻ ነገር ነው ለሰው ልጆች የተሰጠ። ይሄንንም የማይቀበል ይሄንንም የሚዳፍር ሌላ መስዋዕት አይቀርለትም። ስለዚህ ኢየሱስ ከኃጢአት ጋር የማይስማማ ጸጋ እንዳለው ሲያረጋግጥ፣ ደግመሽ ኃጢአት አትስሪ እንዲሁ ነው። ዛሬም ጌታ ኢየሱስ ክርስቶስ ብዙዎችን ወደ ብርሃን ይጠራል። ምንም አይነት ሰው ይሁን ይቀበላል። ነገር ግን ከኃጢአት ነፃ ያደርጋቸዋል።